ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እጅግ እጅግ ወሳኝ ወሳኝ የሆኑ ሶስት መረጃዎችን ይዣለሁ። በተለይ በተለይ እጅግ በጣም አስደሳችና የበርካታ ኢትዮጵያኖችን የቤት ችግር ሊቀርፍ የሚችል አስደሳች ዜና በዚህ ሰዓት እንግዲህ ይፋ ሆኗል። ይህንን በተመለከተ እንግዲህ ሙሉ መረጃና ሙሉ ዝርዝሩን ወደ እናንተ የምናደርስ ይሆናል። በሌላው መረጃችን የመንግስት ሰራተኞችን በተመለከተ አነጋጋሪ የሆነ መረጃ ወጥቷል። በዚህም በርካታ የመንግስት ሰራተኞች እንግዲህ አድማ ስለማድረጋቸው ተሰምቷል። በምን ምክንያት የሚሉትን ሙሉ መረጃ ይዘናል። እንዲሁም የሀገራችን ኢትዮጵያን ትልቁ ስኬት ስለሆነው የባህር በር ጥያቄን በተመለከተ አነጋጋሪ መግለጫ በዚህ ሰዓት ይፋ ሆኗል። ይህንንም ወደ እናንተ እናደርሳለን። ቪዲዮን ላይክ ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ እንድትከታተሉ እየጋበዝን በቀጥታ ወደ ዝርዝር መረጃው እናምራ። በቅድሚያም ከመንግሥት ሠራተኞች ጋር በተያያዘ አዲስ መግለጫ በዚህ ሰዓት ይፋ ሆኗል። በዚህም የመንግሥት ሠራተኞች አድማ ስለማድረጋቸው በዚህ ሰዓት የወጣው ሪፖርት አስነብቧል። የፌዴራል መንግስቱና የትግራይ ክልል አመራሮች ከሁለት ዓመት ደም አፋሳሽ ጦርነት በኋላ የደረሱበትን የፕሪቶሪያ የሰላም ስምምነት በተለያዩ አዳዲስ ውዝግቦች ምክንያት ሊፈርስ ከጫፍ ደርሷል ሲሉ የተለያዩ ሪፖርቶች አመላክተዋል። ውጥረቱን ያባባሰው በዋናነት የተከሰተው የዲዲአር ትጥቅ መፍታት ከሰራዊት ማሰናበትና መልሶ ማቋቋም ስምምነት መሠረት ለክልሉ ታጣቂዎች ከፌዴራል መንግስቱ ላክ የነበረው ድጎማና በጀት መቋረጡን ተከትሎ መሆኑን ዘገባው አመላክቷል። ይህ የዲዲአር በጀት መቋረጥ በክልል ውስጥ አዲስ የፋይናንስ ቀውስ የፈጠረ ሲሆን አብዛኞቹ የትግራይ ክልል የመንግስት ሰራተኞች የሁለት ወር ደመወዝ እንዳልተከፈላቸው ከጉዳዩ ቅርበት ያላቸው ምንጮች ተናግረዋል ሲል ሰለዳ መረጃውን አውጥቶታል። ለዚህም ምክንያት አንድ ስማቸው እንዲጠቀስ ያልፈለጉ የክልሉ ባለስልጣን እንደተናገሩት የዲዲአር በጀቱ በመቋረጡ የክልሉ አስተዳደር ለህዝቡ አገልግሎት ለሲቪል ሰራተኞች የተመደበውን መደበኛ በጀት ለታጠቁ ኃይሎች ደሞዝ ክፍያ እየዋለው ነው ሲሉ መናገራቸው ተገልጿል። ምንም እንኳን ከፌዴራል መንግስት የሚላከው መደበኛ በጀት ባይቋረጥም በክልሉ አመራሮች በኩል በጀት የማዘዋወር ስራ እየተሰራ መሆኑ የህዝብ አገልጋዮች ደሞዝ እንዲያጡ ማድረግ ምንጮች ተናግረዋል። ከጥቂት ቀናት በፊትም የተለያዩ የመንግሥት ሠራተኞች ደሞዛቸው ይከፈልን የሚል ተቃውሞ በተለያዩ የትግራይ ክልሎች መሰማታቸውም ይታወሳል። ይህንን በተመለከተ ከዲዲ አር በጀት መቋረጥ በተጨማሪ ከዚህ ቀደም የትግራይ ኃይሎች ያፋር ክልልን ድንበር ጥሰው የገቡ ቢሆንም በኋላ ላይ ለቀው ቢወጡም ድርጊቱ ራሱ በስምምነቱ ላይ የፈጠረ ስጋት ከፍተኛ እንደሆነ ገልጸዋል። በሌላ በኩል የህዝቡን እንግልት አባብሷል የተባለው የነዳጅ እጥረት በክልሉ ተከስቷል ያሉ ሲሆን ምንም እንኳን ነዳጅ ወደ ክልሉ እየገባ መሆኑ ቢነገርም ነዳጁ የት እየደረሰ እንደሆነ አይታወቁም ያሉት ነዋሪዎች ህዝቡ በከፍተኛ የነዳጅ እጥረት እየተሰቃየ መሆኑን ገልጸዋል። በክልሉ በተፈጠረው በዚህ አዲስ ውጥረትና አስተዳደራዊ ችግር ዙሪያ የጊዜው አስተዳደሩ አካል የሆኑት ጄኔራል ታደሰ ወረደ ዝምታን መምረጣቸውን የተለያዩ ጥያቄዎች አስነስተዋል ሲል ሰሌዳ መረጃውን አውጥቶታል። በሌላው መረጃችን እጅግ በጣም አስደሳች የሆነና የቤት ችግርን የሚቀርፍ አንድ አዲስ መግለጫ በዚህ ሰዓት ይፋ ሆኗል። ከአዲስ አበባ ከተማ አስተዳደር የተገዙትን የመኖሪያ ቤቶችን በጀርመን ግራርና አየር ጤና ሳይት ሲሆን ባንክና ከተማ አስተዳደሩ ቤቶችን መርቀው የቁልፍ ርክክብ ስነ ስርዓት በዛሬው ዕለት ለበርካታ ኢትዮጵያኖች አከናውነዋል ይላል። በርክክቡ ስነ ስርዓት ላይ የተገኙት የአዲስ አበባ ከተማ ከንቲባ ክብርት ወይዘሮ አዳነች አቢቢ እንደተናገሩት የአዲስ አበባ ከተማ አስተዳደር በዚህ ወቅት የማህበረሰቡን ማህበራዊና ኢኮኖሚያዊ ጥያቄዎች ለመመለስ የሚያስችለውን በርካታ ውጤታማ ስራዎችን እያከናወነ ይገኛል ብለዋል። ቤቶቹን በአነስተኛና በተመጣጣኝ ዋጋ ለኢትዮጵያ ንግድ ባንክ ሰራተኞች መተላለፋቸውን ከንቲባው አስረድተው የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይና የኮርፖሬት አገልግሎት ኢንስኬቲቭ ምክትል ፕሬዝዳንት አቶ ኤፍሬም መኩሪያ በበኩላቸው የኢትዮጵያ ንግድ ባንክ ሁልጊዜም ለሰራተኞቹ ጠቃሚ ለሆኑ ጉዳዮች ቅድሚያ እንደሚሰጥ ገልጸው የዚህ ትልቅ ዕድል ተጠቃሚ ለሆኑት የባንካችን ሰራተኞች እንኳን ደስ አላችሁ ብለዋል። የኢትዮጵያ ንግድ ባንክ ሰራተኞች ጥሩ ስራ በመስራት የደንበኞችን እርካታ ማረጋገጥ እንዲችሉ ምቹ የመኖሪያ አካባቢን እንዲያገኙ የሚያስችል መሆኑን ያስረዱት አቶ ኤፍሬም የሰራተኞች ተነሳሽነትና ትጋት የሚጨምር እንደሚሆን ያላቸውን እምነት ገልጸዋል። የኢትዮጵያ ንግድ ባንክ ከከተማ አስተዳደሩ የተረከባቸውን የጋራ መኖሪያ ቤቶች በአዲስ አበባ ከተማ መኖሪያ ቤት ለሌላቸው ሰራተኞች በእጣ እንደሚያስተላልፍም አስታውቋል። ይህም የሰራተኞቹን የሥራ ላይ ተነሳሽነት በመጨመር ባንኩን የበለጠ ትርፋማ ያደርገዋልም ተብለዋል። የጋራ መኖሪያ ቤቶቹ በዘጠኝ ወራት ውስጥ በፍጥነትና በጥራት በ24 ሕንፃዎች የተገነቡ መሆኑን በምረቃ ሥነ ሥርዓቱ ላይ ገልጸዋል። በሌላው መረጃችን የሀገራችን ኢትዮጵያ ትልቁ ስኬት ስለሆነው የባህር በር ጥያቄን በተመለከተ አነጋጋሪ መግለጫ ወጥቷል። በዚህም መግለጫ ጎረቤት አገር ኤርትራ ያቀረበችው ክስ እንደሚከተለው ይቀርባል። የኢትዮጵያ መንግስት የባህር በር ከማግኘት አልፎ የኤርትራ ነፃነት የመቀልበስ ፍላጎት በግልጽ አሳይቷል ሲል የማነ ገብረ መስቀል መግለጫ ሰጥቷል። በዚህም የባህር በር ጥያቄ እንደ ተዋናኝ የተደረገው ለዚህ ችግር መፍትሄ በቅልብና ዓለም አቀፋዊ ሕግንና የጎረቤት የግዛትን አንድነትና ሉዓላዊነትን ማክበር አብራርተናልም ብለዋል። ፕሬዝዳንት ኢሳያስና ጠቅላይ ሚኒስትር ዶክተር አብይ ከሰባት ዓመት በፊት አስመራ ላይ የተፈራረሙት የሰላም ስምምነት በሁለቱ ሀገራት መካከል ግጭት ማብቃቱን የሚያበስር እንደሆነ መግለጫው አስነብበዋል። በዚህም አገራችን ኢትዮጵያ የያዘችውን የባህር በር ጥያቄ ወደፊት መክፋት እንግዲህ፣ የማነ ገብረ መስቀል ይህንን ለማቆም ጥረት እንደሚያደርግ ነው የተገለጸው። በሌላ በኩል የጤና ሚኒስቴር አዲስ መግለጫ አውጥቷል። በዛሬው ዕለት በተደረጉ 13 የላብራቶሪ ምርመራዎች ተጨማሪ ሁለት ሰዎች ላይ የማርበርግ ቫይረስ መገኘቱን የጤና ሚኒስቴር አስታወቀ። በዛሬው ዕለት በተደረገው ምርመራ በቫይረሱ መያዛቸው የተረጋገጠ ታካሚ ከዚህ በፊት ከተገለጸው ከደቡብ ኢትዮጵያ ክልል በጅንካ ከተማ በለይቶ ማቆያ የነበሩ ሲሆን በተመሳሳይ ቦታም የሕክምና ክትትላቸውን እያደረጉ እንደሚገኙ ሚኒስትሩ በዚህ ሰዓት አስታውቋል። በተጨማሪም በዛሬው ዕለት አንድ ሰው በቫይረሱ ህይወቱ ሲያልፍ፣ በአጠቃላይ በቫይረሱ ሕይወታቸው ያለፉት ቁጥር አራት መድረሱ ተጠቁመዋል። በሽታው መከሰቱ ከተገለጸበት ቀን አንስቶ እስካሁን 46 የላብራቶሪ ምርመራዎች የተከናወኑ ሲሆን በአጠቃላይ ቫይረሱ በስምንት ሰዎች ላይ መገኘቱ ተመላክቷል። እንዲሁም አራት ሰዎች ደግሞ በህክምና ላይ እንደሚገኙ የጤና ሚኒስቴር መግለጫ ሳንብቧል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ላይክ ሸርሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራቸውን ስለቆያችው ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ ዓለይኩም ወራህመቱላህ።